ተዋጠላችሁም አልተዋጠላችሁም ለአንዳንድ ሰዎች እንደ ድልድይ፣ ተዋጠላችሁም አልተዋጠላችሁም የአንዳንድ ሰዎች ሀያዘናቸውም የደስታቸውም መሸጋገሪያ ድልድይ ነበራችሁ ብላለች። እንግዲህ ይህንን ደግሞ ሼር ያደረገው ወይም ደግሞ ሪፖስት ያደረገው ብሩኬ ነው። አንዳንድ ጊዜ እንደዚህ አይነት ፖስት ሲያደርጉ ለሁላችንም ላይ ይታይ ይችላል። ብዙ ጊዜ እነዚህን አይነት ነገሮች የምትከታተሉ ወይም ላይክ የምታደርጉ ከሆነ ነው የሚመጣላችሁ፣ እና ለብዙዎቻችን ላይመጣልን ይችላል። ለብሩኬ ሰብስክራይበሮች ወይም ደግሞ ለብሩኬ ፎሎወሮች እንደዚ አይነት ነገር ላይመጡ ይችላሉ። ግን እንደ አጋጣሚ እነዚህን ሰዎች እንደዚ አይነት ንግግር የምነጋገሩ ሲሆን ደግሞ ብሩኬ ሼር ያደረገውን ነገሮች ላይክ የምታደርጉ ወይም ደግሞ ብዙ ጊዜ የምትከታተሏቸው ከሆነ ብቻ ነው ለእናንተም ይመጣላችሁ እና ላይመጣላችሁ ይችላል። የት ነው ቤት ነው ያላችሁኝ ያላችሁ ከአሁን በፊት እንደዚህ ማለት ነው እና እና መግቢያ ላይ ያደረግኩት ያው የብሩኬ ፖስት ነው። ንግግሩ እውነታ ነው። ይሄ ራሴ ምክንያት ስላለ ሚ የመጣሁት እና በጣም ስለማረከኝ ነው። ማለት አንዳንድ ጊዜ ስንቶቻችንን ይመለከታል ይሄ ነገር ወይም ደግሞ በስንቶቻችን ያለፍንበት ወይም ደግሞ አሁን ያለንበት ታሪክ ነው ልጅቷ የተነገረችው ንግግሩ ብሩኬ ሼር ያደረገው ነገር ያው እንዲህ ነው። እንደነው ላችሁ ፈልጌ አይደለም ግን እኔ ራሴን ስለተመለከተኝ ወይም ደግሞ ብዙዎችን ይመለከታል። በተለይ በተለይ የአረብ ሀገር እህቶች የአረብ ሀገር የስደት እህቶቼ ጋር በጣም ይገናኛል እና ለዛ ነው ይዤላችሁ የመጣሁት ያው ለአንዳንድ ሰዎች የሆነ ጊዜ ላይ የሐዘናቸው የችግራቸው ማለፊያ ወይም ደግሞ የሳቃቸው ምክንያትም ወይም ደግሞ የነበሩበት መጥፎ ቦታ ወይም ደግሞ የነበሩበት ችግር በዛን ጊዜ በእናንተ ምክንያት ያለፉ በእናንተ ምክንያት የሳቃቸው ምክንያት የሆኑ ነገር ግን የሆነ ጊዜ ላይ ያደረጋችሁትን ውለታችሁን እርግፍ አድርገው የሚረሱ ጭራሽ ይባስ ብሎ እናንተን እንደ ጠላት የሚያዩአችሁ ሰዎች ይኖራሉ እና እኔም የራሴ ያጋጠመኝ ብዙ ነገር ስላለ ነው ሼራ ያደረግኩት። እና ብሩኬም እንግዲህ ያው ይሄ ነገር ሀሳቤን ይገልጽልኛል፣ ወይም ደግሞ ይገልጸኛል፣ ወይም ደግሞ መልክት ለሌሎች ይሆናል ብሎ ሊሆን ይችላል ሼራ ያደረገው። በመጀመሪያ ብሩኬ አይዞክ፣ ፈጣሪ ካንተ ጋር ይሁን። አንተና ሀይምዬን የኔዋን ቀበጥ የኔዋን ምርጥዬ ፈጣሪ ከሚወራው ነገር ይሰውራችሁ። ማለቴ ይለያያሉ ከሚለው ነገር እኔ እንደማትለያዩ አውቃለሁኝ። ሀይምዬም አንዳንድ ነገር ፖስት ታደርጋለች፣ አንተም አንዳንድ ነገር ፖስት ያደርጋላችሁ። ያው አንዳንድ የውስጣችንን እ ብለን መናገር ሲያቅተን ይገልጽልናል ብለን የምናያስበውን ነገር ነው ሼር የምናደርገውና ለማን ነው አይታወቅም። ለራሱም ሊሆን ይችላል ለሌላ ሰውም፣ ለአንዳንድ ሰዎችም ብቻ የሆነ ሰውን ይመለከታል ብሎ ነው ፖስት ያደረገው። ወይም ደግሞ እኛም ብንሆን ፖስት ምናደርገው እንደዛ ሲሆን ነው። ወይም ደግሞ አንዳንድ ኦዲየንሶችን ወይም ደግሞ ተከታዮችን ያስተምርልኛል፣ ይመክርልኛል ብለን የምናስብ ነው እና ጨረቃዋም እንግዲህ ጠዋት የሆነ ነገር ፖስት አድርጋ አስደምማናለች። ሀይ ምሻዬ ያው ቆሜ ግብ ላይ ለቆሙት ብላለች። እናውቃለን፣ እናንተ ባልና ሚስት ናችሁ። መቼም ለሌላ ሰው ወደ ሌላ ወደዛ ወደዛ አይደለም። ወይም ደግሞ ስለታማሽበት ወይም ደግሞ ስለተባልሹ ነገር ምንም እንደማይደንቅሽ እንደማይገርምሽ አውቃለሁ። አንቺ የብሩኬ ብሩኬ የአንቺ ብቻ ናችሁ። ምንድን ነው ጊዜው ይረዝማል እንጂ አህያ ጅብ ናት ብሏል። እና እርስ በርሳችሁ አንቺ የእሱ ነሽ፣ እሱ ያንቺ ነው እንደሆነ ይህን ደግሞ ማን የሚያውቃል? ለምን ሀይሜና ብሩኬን አሁን አይደለም የምናውቃቸው። በፊት በመልካም ነገር ነው የምናውቃቸው በሚያደርጉት ነገር በሚሰሩት ስራ። ሁለተኛ አንድ ባልና ሚስት አንድ ወንድ ልጅ ወይም ደግሞ አንድ ሴት ልጅ መጀመሪያ በተለይ በተለይ ከሴት በላይ ደግሞ ወንድ ልጅ፣ አንድ ወንድ ልጅ ፍቅረኛውን ወይም ደግሞ ጓደኛውን የወደፊት ሚስቴ ትሆናለች ወይም ደግሞ ወደፊት የልጆች እና ትሆናለች አላማ አለን አብሪያት እኖራለሁ ብሎ ያሰባትን ሴት ብቻ ነው ለቤተሰብ፣ እስቲ ለእናት የሚያስተዋውቀው ወደፊት አብሬያት እኖራለሁ ያላትን ሴት ነው እና ሀይምዬ ከሙሽዬ ጋር እንኳን እንደ ቤተሰብ ከብሩኬ ቤተሰቦች ጋር እንደ ቤተሰብ ናት፣ እንደ ቤተሰብ ማለት ነው። እንደ ምራት አትሆን እንደ ቤተሰብ ወይም እንደ ልጃቸው ጩኝ ያሳተው እንደ እህት፣ እንደ ቤተሰብ፣ እንደ እናት ነው የሚያዋትና ይሄ ቀን ያልፋል። ያው ማንም ቢሆን ይደባደባል። እነሱ አሁን ሶሻል ላይፍ ስለሆነ ነው እንጂ በሬት ህይወት ላይ ማንቻችን የምናሳልፈው ህይወት ነው እና ዞሮ ዞሮ ያው ትታረቃላችሁ። እናንተ አንድ ናችሁ። አሁን ብትጣሉም ብትደባደቡም ምንም ብትሉ ዞራችሁ ዞራችሁ አንድ ከመሆን አታመልጡ እና ቡራዬ ሼር ያደርግከው ነገር ተመችቶኛል። አይዞክ አንተም ለመረጋጋት ነገሩን ለመፍታት ሞክር። ከመጮህ ውጪ በመረጋጋት በቀስታ ሴት ልጅ ደግሞ ያው ወንድ ልጅ ሲለማመጣት ወይም ደግሞ ረጋ ብሎ ሲያወራት ነው ልትረጋጋ የምትችለው እና ይሄ ደግሞ በሁላችንም ሴቶች ላይ ያለ ነው፣ የሴቶቻች ባህሪ ነው። በቃ ፈጣሪ ያደለን ነው የሰጠን፣ ምንም ማድረግ አይቻልም። እና መሸነፍ ደግሞ አትወድም ሴት ልጅ ሁለተኛ አሁንም ደግሜ ደጋግሜ ደግሜ ደጋግሜ ደግሜ ደጋግሜ ሺህ ጊዜ የሚናገረው ነገር ብሩኬ ሀይምዬ እንድትረጋጋ ያንተ እንድትሆን የምትፈልግ ከሆነ ከሶሲ ተብየዋ እራቅ። ከዛ በኋላ ሁሉም ነገር ሰላም ይሆናል፣ ሰላም ይፈጠራል። እናንተም ፍቅር በፍቅር ትሆናላችሁ፣ እኛም እንደሰታለንና እና ወደ ሌላው ወደ ጥቅሱ ስመጣላችሁ ብሩኬ ሸር ያደረገው ነገር በጣም የገጠመኝ ነገር አለ ያልኳችሁ። በእኔም በጓደኞችን በብዙ ሰው ያየሁት ነገር አለ እና አንዳንድ ሰዎች እግዚአብሔርን ነው የምላችሁ ብዙ ነገር አድርጋችሁላቸው ስቲል ማለት ነው አንድ ልጅ የሆነ ጊዜ ላይ ይሁ ሚዲያ ላይ ቀርባ ስትናገር ሰምቻለሁ እና የአረብ ሀገር ሴት አለች። ደንቆሮ ይሏታላለች፣ አታውቅም፣ እብድናት ይሏታላለች። ግን እነሱ መማር የጀመሩት በእሷ በገዛቸው አይፎን ስልክ ነው። እነሱ እዚህ ደረጃ የደረሱት እሷ በገዛቸው ኮምፒውተር ላፕቶፕ ነው። ግን እሷን እንዳልተማረች እንደ ደንቆሮ ያደርጓታል። ውለታዋን ይረሳሉ። ግን የነሱ እነሱ እንዲያውቁ እነሱ እንዲማሩ እነሱ ጥሩ ደረጃ እንዲደርሱ ያደረገችው እሷ ናት። ነገር ግን እሷን ዞሮ ዞሮ ዝቅ ያደርጋሉ። በጣም ውስጥ ይህን ንግግር ነው ባለፈያቸው ልጅ የተናገረችው ንግግር እና አሁንም ደግሞ በጣም ብሩኬ ሼር ያደርጋት ልጅ በጣም ስለተመቸች ነው እና ብዙዎቻችን የብዙ ሰዎች ስኬት ጀርባ ኋላ ነን። ግን ለነሱ ግን እኛ ምንም ነን። በቃ ምን ልበላችሁ፣ ምንም ነን። በቃ ምንም ስቲል ያደረግንላቸው ወይም ደግሞ ያንን ድልድያቸውን የተሻገሩብን እኛ ተርፎን ባደረግነው ነገር ወይም ደግሞ በቃ ለእነሱ የሆነ እኛ እነሱ ለእኛ አስፈልገውን አይነት ነገር አድርገው ነው የሚይዙት። እና ለሁላችን ማስተዋሉን ይስጠን። ግን የሰው ልጅ ለሰው ድልድይ ሆኖ ተሸጋግረውበት መልሰው ያንን ድልድይ ሲሰብሩት በጣም ነው የሚያሳምመው። በጣም ነው ደግሞ አጥንት የሚሰብረው፣ አጥንት የሚያነቅዛል። ከባድ ነው። እንደዚህ አይነት ስሜት ሲሰማል እጅግ በጣም ከባድ ከባድ ከባድ ህመም ነው የሚሰማል። እና አይዟችሁ በተረፈቶች የራሳችሁን ጠብቆ ሀይሚና ብሩኬን ፈጣሪ አንድ ያድርግልን። የአሽቀባጩንም የወረኛውንም የምናምኑንም ወደዛ እነሱ አንድነት ነው የምንፈልገው እና ፈጣሪ እነሱን አንድ ያደርግልን። ሌላ ምንም አልል።